ምዕራፍ ሁለት ስለ የሚሆኑ አገባቦች። ስለ የሚሆኑ አገባቦች ብዛት አስራ ስምንት ነው ወይም አስራ ስምንት ናቸው። እነሱም በእንተ፣ በይነ፣ እንበይነ፣ ህየንተ ፍዳ፣ ተውላጠ፣ አስበ፣ እስመ፣ መጠነ፣ አምጣነ፣ አቅመ፣ በዘ፣ ቤዛ፣ ተክለ፣ አይነ በቀለ እሴተ ግእዝ ናቸው። በእንተ፣ በይነ፣ እንበይነ፣ ህየንተ፣ ፍዳ፣ ተውላጠ፣ አስበ ዘን በር ከፋች ይዘው በኃላፊ ስለ ስላ እየሆኑ ይገባሉ። ስለ ሲሆኑ በጽድቅ፣ ስላ ሲሆኑ አ የሚያሰኝ አማርኛ ባለበት በጽድቅ አንቀጽና ባሉታ ይገባሉ። በስም በግብር፣ በብትን፣ በአርእስት ዘን ትተው ይገባሉ። እስመ መጠነ አምጣነ አቅመ በዘ ዘን ሳይዙ በኃላፊ ይገባሉ። በባይድና በራሳቸው ያሳስራሉ። በኃላፊ ሲያሳስሩ ለነበሩ አስራ ሁለት አገባቦች ይስማሙታል። እኒህም እስመ፣ አምጣነ፣ አኮኑ፣ እመ፣ እም፣ እምከመ፣ ሀበ፣ ከመ፣ እንዘ፣ እንተ፣ ለ፣ ዘ ናቸው። ቤዛ፣ ተክለ፣ አይነ በስም በብትን ይገባሉ። በቀለ በራሱ ይገባል። በእንተ በሃላፊ በአስር ሰራዊት ይዘረዘራል። በአርእስት፣ በስም፣ በግብር፣ በቦታ ይገባል። በሃላፊ ሲገባ ዮም ንወድሳ ለማርያም በእንተ ዘተወልደ እምኒሃ እግዚአብሔር ቃል ሲል ዛሬ ማርያምን እናመስግናት። ዮም ነወድስ አለማርያም በእንተዘተወልደ እምኔሃ እግዚአብሔር ቃል ሲል ዛሬ ማርያምን እናመስግናት እግዚአብሔር ቃል ከእርሷ ስለተወለደ። በእንተዘተወልደ ሲል ስለተወለደ። በእንተዘተጋደለ ጊዮርጊስ ሰባተ አዝማነ ነሳ ሰባተ አክሊላተ፣ ጊዮርጊስ ሰባት ዓመት ስለተጋደለ ሰባት አክሊሎችን ወሰደ ወይም ተቀበለ። በእንተ ዘተጋደለ የሚለው ስለተጋደለ በአስር ሰራዊት ሲዘረዘር እንዲህ ነው። በእንተ ዘሰበከ ስላስተማረ፣ በእንተ ዘሰበከ ስላስተማርክ፣ በእንተ ዘሰበኩ ስላስተማሩ፣ በእንተ ዘሰበክሙ ስላስተማራችሁ፣ በእንተ ዘሰበከት ስላስተማረች፣ በእንተ ዘሰበኪ ስላስተማርሽ በእንተ ዘሰበካ ስላስተማሩ በእንተ ዘሰበክን ስላስተማራችሁ በእንተ ዘሰበኩ ስላስተማርኩ በእንተ ዘሰበክነ ስላስተማርነ። በአርእስት ወይም በንኡሳን አንቀጽ ሲገባ በእንተ ተአርቆቱ ገብረ መንፈስ ቅዱስ ለብሰ ፀጉረ በማለቱ የመሰለን ሁሉ ያሳያል። ስትፈታም ገብረ መንፈስ ቅዱስ ስለመታረዙ ጸጉርን ለበሰ በል። በእንተ ተአርቆቱ ሲል ስለመታረዙ ወይም ንዑስ አንቀጽ ምን እንደሆነ ምን እንደሆኑ በገጽ ሰባ አንድ በስም ሲገባ በእንተ ክርስቶስ ናቅርብ ማህሌተ፣ ስለ ክርስቶስ ዝማሬን እናቅርብ። ተሰቅለ ወልድ በእንተ አዳም ወልድ ስለ አዳም ተሰቀለ በማለቱ ይታያል። በግብር ሲገባ ይሜንን ሰብ ዓለመ በእንተ ጽድቅ ሰው ስለ ጽድቅ ዓለምን ይተዋል ይንቃል። ይመውት ሰብ በእንተ ሲመት ወበእንተ ከርሱ ሰው ስለ ሹመትና ስለ ሆዱ ይሞታል በማለቱ የመሰለውን ሁሉ ያሳያል። በቦታ ሲገባ በእንተ አጸደ ወይኑ ተቀትለ ናቡቴ ናቡቴ ስለ ወይኑ ቦታ ተገደለ በማለቱ የመሰለውን ሁሉ ያሳያል። በእንተ ደስ ይበለው ደስ ብሎ ደስ አይበለው ሲል ይገኛል። ይህም በእንተ ይሁዳ ወበእንተ ኢየሩሳሌም ባለው ይታወቃል። በእንቲአሁ ስለ እርሱ በእንቲ አከ ስለ አንተ በእንቲ አኮሙ ስለ እርሳቸው በእንቲ አክሙ ስለ ላንት በእንቲ አሃ ስለ እርሷ በእንቲ አኪ ስለ አንቺ በእንቲ አሆን ስለ እርሳቸው በእንቲ አክን ስለ ላንት በእንቲ አየ ስለ እኔ በእንቲ አነ ስለ እኛ። በይነ በሃላፊ ሲገባ በይነ ዘተዋ ረደ አዳም ሞተ እግዚ አዳም ስለ ተዋረደ ጌታ ሞተ። በይነ ዘተዋ ረደ ስለ ተዋረደ ጌታ ሞተ በማለቱ የመሰለውን ሁሉ ያሳያል። በአስር ሰራዊት ይዘረዘራል። በይነዛ አፍቀረ ስለወደደ በይነዛ አፍቀርከ ስለወደድህ በይነ በይነዛ አፍቀሩ ስለወደዱ ቀርክሙ አፍቀርከሙ ስለወደዳችሁ በይነ በይነዛ አፍቀረት ስለወደደች በይነዛ አፍቀር ዛፍቀራ ስለወደዱ በይነዛ አፍቀረት ስለወደደች በይነዛ አፍቀርኪ ስለወደድሽ በይነዛ አፍቀራ ስለወደዱ በይነዛ አፍቀርክን ስለወደዳችሁ፣ በይነዛ አፍቀርኩ ስለወደድሁ በይነዛ አፍቀርነ ስለወደድነ። በስም ሲገባ በይነ አብርሃም ወረዱ ስላሴ ማርያም፣ በይነ አብርሃም ወረዱ ስላሴ ማርያም፣ ስለ አብርሃም ስላሴ ከሰማይ ወረዱ። ደግሞ በበይነን እያደመቀው ይገባል ይህም ሞተ እግዚእ በበይነ አዳም በማለቱ ይታያል ስትፈታም ጌታ ስለ አዳም ሞተ በበይነ አዳም የሚለው ስለ አዳም ሞተ አ የሚያሰኝ አማርኛ ባለበት በጽርቁ ስላ ሲሆን በይነዘ ተዘከረ ቶማስ ተረግዞቶ ለክርስቶስ እግዚኡ በኩናተ ለንጊኖስ ተረግዘ በኩናተ አህዛብ ሲል ቶማስ ክርስቶስ ጌታው በለንጊኖስ ጦር መወጋቱን ስላሰበ በአሕዛብ ጦር ተወጋ በል። በይነ እዚ ላይ አሁን በይነ ዘተዘከረ ቶማስ ተረግዝ ተረግዞቶ ለክርስቶስ እግዚኡ በኩናተ ለንጊኖስ ተረግዘ በኩናተ አሕዛብ ሲል ቶማስ ክርስቶስ ጌታው በለንጊኖስ ጦር መወጋቱን ስላሰበ በአሕዛብ ጦር ተወጋ በል። ከብረ ካህን በይነዛ የመረ ምስጢረ ካህን ከብረ ካህን በይነዛ አእመረ ምስጢረ ካህን ምስጢርን ስላወቀ ከበረ። መስተገብር ከብረ በይነዘ ሐረሰ ምድረ ገበሬ ምድርን ስላረሰ ከበረ። ባሉታ ስላሲሆን ተዋረደ ኢዮአብ በይነዘ ኢያክበረ ክበረ ዳዊትሃ ብለህ ኢዮአብ ዳዊትን ስላላከበረ ተዋረደ በለ። በአርእስት ሲገባ በይነ ሃይማኖቱ በይነ ተአምኖቱ ተጋደለ ጊዮርጊስ በማለቱ የመሰለውን ሁሉ ያሳያል። ስትፈታም ስለ ሃይማኖቱ ስለመታመኑ ጊዮርጊስ ተጋደለ በለ። በይነ ተአምኖቱ ተጋደለ ጊዮርጊስ በማለቱ የመሰለውን ሁሉ ያሳያል። ስትፈታም ስለ ሃይማኖቱ ስለመታመኑ ጊዮርጊስ ተጋደለ በለ። በብትን ሲገባ በይነ ምንት መነንው አይሁድ ለእግዚአብሔር ለእግዚአብሔር እምከመተወልደ እምከመተወልዶቱ እመ በይነ ዘአፍቀረ ሰብአ ሲል የጌታ መወለዱ ሰውን ስለወደደ ከሆነ አይሁድ ስለምናቁት በል። እንበይነ በይነ ሲገባ እንበይነ በይነ ዘተዘከረ ይወድሮ ወስተቀነወቱ ለኢየሱስ በቅንዋት 5 ተቀነወ በቅንዋት ምእት ወሰላ ወሃምሳ ወሰላስ በማለቱ የመሰለውን ውሎ ያሳያል ስትፈታም ኢየሱስ በአምስት ችንካሮች እንደተቸነከረ ስላሰበ ቴዎድሮስ በመቶ ሃምሳ ሶስት ችንካሮች ተቸነከረ በል። በአስር ሰራዊት ሲዘረዘር እንበይነ ዘወረደ ስለወረደ፣ እንበይነ ዘወረድከ ስለወረድህ፣ እንበይነዘ ወረዱ ስለወረዱ፣ እንበይነ ዘወረድክሙ ስለወረዳችሁ፣ እንበይነ ዘወረደት ስለወረደች፣ እንበይነ ዘወረድኪ ስለወረድሽ፣ እንበይነ ዘወረዳ ስለወረዱ እንበይነ ዘወረድክን ስለወረዳችሁ፣ እንበይነ ዘወረድኩ ስለወረድሁ፣ እንበይነ ዘወረድነ ስለወረድነ። ከዚህ የቀረውን እንደ እንደ በይና አገባብ ሂድ። እየንተ በኃላፊ ሲገባ እየንተ ዘተዋረደ አዳም ሞተ እግዚእነ በማለቱ የመሰለውን ሁሉ ያሳያል። ስትፈታም አዳም ስለተዋረደ ጌታችን ሞተ በል በአስሩ አርእስት ሲዘረዝር እየንተዛ አርገ ስለወጣ፣ እየንተዛ አረገ ስለወጣ፣ እየንተዛ አርጉ ስለወጡ፣ እየንተዛ አረግሙ ስለወጣችሁ፣ እየንተዛ አርገት ስለወጣች፣ እየንተዛ አረጊ ስለወጣች፣ እየንተዛ አርጋ ስለወጡ፣ እየንተዛ አረግን ስለወጣችሁ፣ እየንተዛ አረጉ ስለወጣሁ፣ እየንተዛ አረግነ ስለወጣነ። በስም ሲገባ ሞተ እግዚ እየንተ አዳም ሲል ጌታ ስለ አዳም ሞተ በል። በዚህም የመሰለውን ሁሉ ያሳያል። በግብር ሲገባ ይቤ ኤርሜያስ ፈደዮኒ እኪተ ህየንተ ሰናይት በማለቱ የመሰለውን ሁሉ ያሳያል። ስትፈታም ስለመልካም ፈንታ ክፉ መለሱልኝ ይበል። ምንድነው እዚህ ላይ ፈደዮኒ እኪተ ህየንተ ሰናይት የሚለውን ሲፈታ ስለ መልካም ፈንታ ክፉ መለሱልኝ በል። በቦታ ሲገባ ህየንተ ብሔሩ ምድራዊት ወረሰ ሰማያዊተ ሀገረ በማለቱ የመሰለውን ሁሉ ያሳያል። ስትፈታም ስለ ምድራዊት ሀገሩ ሰማያዊት ሀገርን ወረሰ በል። በአርስ ሲገባ ህየንተ ተሰብሮቱ ተክለ ሃይማኖት አስረጸ ስድስተ አክናፈ ተክለ ሃይማኖት ስለመሰበሩ ስድስት ክንፎችን አወጣ። ይህን በማለቱ የመሰለውን ሁሉ ያሳያል። ህየንቴሁ ህየንቴ ከብሎ በአስር ሰራዊት ይዘረዝራል። ህየንተ ስለሲሆን ፈንታነትን አይለቅም። እየንቴሁ ስለ እርሱ ፈንታ። እየንቴከ ስለ አንተ ፈንታ። እየንቴ ሆሙ ስለ እርሳቸው ፈንታ። እየንቴ ሆሙ ስለ እላንት ፈንታ። እየንቴሃ ስለ እርሷ ፈንታ። እየንቴኪ ስለ አንቺ ፈንታ። እየንቴ ሆን ስለ እርሳቸው ፈንታ። እየንቴክን ስለ እላንት ፈንታ። እየንቴየ ስለ እኔ ፈንታ። እየንቴነ ስለ እኛ ፈንታ። ፍዳ ብድራትን ሳይለቅ ስለ ይሆናል። በሃላፊ ሲገባ ፍዳ ዘብዕለ ነዌ በብዕለ ስጋ ውስተ ምድር ነድየ ውስተ ሰማይ እንብዕለ ነፍስ ይላል። ነዌ በምድር ላይ በስጋ ባለጸጋ ስለሆነ ብድራት በሰማይ ከነፍስ ባለጸግነት ተቸገረ። አጣበል በባይድ ፍዳሁ ፍዳ ከብሎ ባስተሰራዊት ይዘረዘራል። ተውላጠ በሃላፊ ሲገባ ተውላጠ፣ ዘገፍኦ ዳዊት ለኦርዮ ተገፋ በእደ ወልዱ አቤሲሎም። ዳዊት ኦርዮንን ስለገፋው በልጁ በአቤሲሎም እጅ ተገፋ በል። ተውላጠ ለውጥነትን ሳይለቅ በገንዘቡ ተውላጡ ተውላጥ ከብሎ በአስር ሰራዊት ይዘረዘራል። በዚህም የመሰለውን ሁሉ ያሳያል። አስበ ደሞዝነትን ሳይለቅ ስለ ይሆናል ይህም አስበዘተ ቀን የገብር ጊዮርጊስ ለእግዚኡ ክርስቶስ ረከበ አስበ መንግስተ ሰማይ በማለቱ የመሰለውን ሁሉ ያሳያል። ስትፈታ ጊዮርጊስ ባሪያ ለክርስቶስ ጌታው ስለተገዛ የሰማይ መንግስት ደሞዝን አገኘ በል። እስመ በኃላፊ ይገባል። ስም ግብር ይዘላል። እስመ በላ አዳም በለሰ ተኮነነ አዳም በለስን ስለበላ ተኮነነ። እስመ አዳም በላ በለሰ ተሰቅለ ክርስቶስ አዳም በለስን ስለበላ ክርስቶስ ተሰቀለ። አገባብ ስሙን ከተጫነው ማሰሪያ ለሌላ ይሰጣል። እስመ ተዋረደ አዳም ሞተ እግዚ አዳም ስለተዋረደ ጌታ ሞተ። ሞቱ ደግዚ ሞት ዘ እግዚ ሞተ እግዚ መዊተ እግዚ ሞይቶተ እግዚ ሙተተ እግዚ እስመ ሞተ አዳም ይህ በራሱ ሲያሳስር ነው። ሞቱ ለእግዚ እስመ እስመ አዳም ሞተ ስፋት ሎቱ የጌታ ሞት አዳም ስለሞተ ነውና ለእርሱ ምስጋና ይገባል። ኩሉ ፍጥረት ይሴብህ ወለ እግዚአብሔር እመተሰቅ ሎቱ ለእግዚ እስመ ተዋረደ አዳም ሲል የጌታ መሰቀሉ አዳም ስለተዋረደ ቢሆን ፍጥረቱ ሁሉ እግዚአብሔርን ያመሰግኑታል። በል በአስር 10 ሰራዊት ሲዘረዘር እንዲህ ነው። እስመ መጻ ስለመጣ እስመ መጻእከ ስለመጣ እስመ መጽኡ ስለመጡ እስመ መጻይክሙ ስለመጣችሁ እስመ መጻት ስለ መጣች እስመ መጻይኪ ስለ መጣሽ እስመመጻ ስለመጡ እስመመጻይክን ስለ መጣችሁ እስመ መጻይኩ ስለ መጣሁ እስመ መጻይነ ስለመጣነ መጠነ ሲገባ እግዚ ተሰምየ ጻድቀ ሀበ መጠነ መሀለ ለአዳም ሞቱ ይላል። ስትፈታ ሞቱ ለአዳም ስለማለ ከሆነ ዘንድ ጌታ እውነተኛን ተባለ በል። እፎ ይምህል ሰብ እንዘመጠነ መሀለ ለአዳም ተቀትሎቱ ለእግዚ ሲል የጌታ መሞቱ ለአዳም ስለማለ ስለማለ ሲሆን ነው ሲሆን ሰው እንዴት ይምላል በል። ከብረ እግዚ ዘመጠነ መሀለ ለአዳም ሞቱ ለአዳም ስለማለ የጌታ የሆነ ጌታ ስለማለ የሆነ ጌታ ከበረ በል። ከብረ ካህን መጠና የመረ ምስጢረ ሲል ካህን ምስጢርን ስላወቀ ከበረ በል። መጠነ ጸውዓ ስለጠራ መጠነ ጸውዓከ ስለጠራህ መጠነ ጸውዑ ስለጠሩ መጠነ ጸውዓክሙ ስለጠራችሁ መጠነ ጸውዓት ስለጠራች መጠነ ጸውዓኪ ስለጠራሽ መጠነ ጸውዑ ስለጠሩ መጠነ ጸውዓክን ስለጠራችሁ መጠነ ጸውዓኩ ስለጠራሁ መጠነ ጸውዓነ ስለጠራነ። አምጣነ ነ በኃላፊ በአስር ሰራዊት ይዘረዘራል። ባረስቲ ይገባል። አምጣነ ገብረ ስላደረገ አምጣነ ገበርከ ስላደረግህ አምጣነ ገብሩ ስላደረጉ አምጣነ ገበርክሙ ስላደረጋችሁ አምጣነ ገብረት ስላደረገች አምጣነ ገበርኪ ስላደረግሽ አምጣነ ገብራ ስላደረጉ አምጣነ ገበርክን ስላደረጋችሁ አምጣነ ገበርኩ ስላደረግሁ አምጣነ ገበርነ ስላደረግነ። በአርእስት ሲገባ አምጣነ ብሂሎቱ መኑ በክርስቶስ ተወግረ እስጢፋኖስ በማለቱ የመሰለውን ሁሉ ያሳያል። ሲፈታም እስጢፋኖስ በክርስቶስ እመኑ ስለማለቱ ተወገረ ወይም ተደበደበ ተብሎ ይፈታል። አቅመ ብሂሎቱ እንደ አምጣነ አገባብ ይገባል። ይህም ከረጅም በአጭሩ ከብዙ በጥቂቱ አቅመብሂሎቱ እመኑ በክርስቶስ ተወግረ እስጢፋኖስ በማለቱ ይታያል። በሌላውም እንዲህ ይገባል። አንዱን አገባብ በአንዱ አካሄድ አስተውል። በዘ ሲገባ በዘ ተሰብአ ተቀብአ በማለቱ የመሰለውን ሁሉ ያሳያል። ስትፈታም ሰው ስለሆነ ሰው እንደሆነ ሰው በሆነበት ገንዘብ ተቀባበል። በዘ ስለ እንደ ገንዘብ ይሆናል። አእረፈት ኢየሩሳሌም በዘ ነግሰ ዳዊት ዳዊት ስለ ነገሰ ኢየሩሳሌም አረፈች። ቤዛ በባህሪ ስም፣ በግብር ስም፣ በተጸውዖ ስም ይገባል። ሲገባም በቁምቀሪነትን አይለቅም። በአካል ስምም ይገባል በባህሪ በባህሪ ስም ሲገባ ሞተ ሰብ በባህሪ ስም ሲገባ ቤዛ ሰብ ሞተ አምላክ ስለ ሰው ቤዛ አምላክ ሞተ። በግብር ሲገባ በግብር ሲገባ ቤዛሁ ለጻድቅ ይቱሃብራሲ ዝንጉ ስለ ጻድቅ ቤዛ ይሰጣል ያልፋል በተጸውዖ ስም ሲገባ ቤዛ ይስሐቅ ወረደ በግ ስለ ይስሐቅ ቤዛ በግ ወረደ በል። በአካል ስም ሲገባ ቤዛ አይን ይትመላ አይን በማለቱ የመሰለውን ሁሉ ያሳያል። ቤዛሁ ቤዛ ከብሎ በጥሬነቱ ይረባል። ተክለ ምትክነትን ሳይለቅ ስለ ይሆናል። ይህም ተወልደ ሴት ይህም ተወልደ ሴት ተክለ አቤል ሲል ስለ አቤል ምትክ ሴት ተወለደ በማለት ይታወቃል። አገባቡ በስም እንደሆነ አስተውል። ዳግመኛም ይፈዲ ላህመ ተክለ ላህም ሲል ስለ በሬ ምትክ በሬን ይከፍላል ቢል በል። ይህም በባህሪ ስም ሲገባ ነው። በአካል ስም ሲገባ ቤዛ አይን ይትመላህ አይን በማለቱ የመሰለውን ሁሉ ያሳያል። ቤዛሁ ቤዛ ብሎ በጥሬነቱ ይረባል። ተክለ ምትክነትን ሳይለቅ ስለ ይሆናል። ይህም ተወልደ ሴት ተክለ አቤል ሲል ስለ አቤል ምትክ ሴት ተወለደ በማለቱ ይታወቃል። አገባቡ በስም እንደሆነ አስተውል። ዳግመኛም ይፈዲ ላህመ ተክለ ላህም ሲል ስለ በሬ ምትክ በሬን ይከፍላል በል። ይህ በባህሪ ስም ሲገባ ነው። አይነ በራሱ ይገባል። ይህም አይነ አይን ይጥፋ አይን በማለቱ ይታወቃል። ሲፈታም ስለ አይን አይን ይጥፋ ተብሎ ይፈታል። አመ ኦሪት አይነ አይን ይጠፍ በማለቱ የመሰለውን ሁሉ ያሳያል። በቀለ በራሱ ይገባል። ይህም ብፁዕ ዘይትቤቀለኪ በቀለ ተበቀልክና በማለቱ የመሰለውን ሁሉ ያሳያል። ስትፈታም ስለ ተበቀልሽና ስለ ተበቀልሽን የሚቀበልሽ የሚበቀልሽ የተመሰገነ ነው በል እሴተ ዋጋነትን ሳይለቅ ስለ ይሆናል በነገር በግብር ይገባል። ረከበ ገብረ ገብረ መንፈስ ቅዱስ ረፍተ እሴተ ጸማሁ ገብረ መንፈስ ቅዱስ ስለ ድካሙ ዋጋ ረፍትን አገኘ። ካህናት እሴተ ስብሐቶሙ ይረክቡ ስብሐተ ካህናት ይረክቡ ስብሐተ ይቅርታ ካህናት እሴተ ስብሐቶሙ ይረክቡ ስብሐተ ካህናት ስለማመስገናቸው ዋጋ ክብርን ያገኛሉ። ግእዝ ሲሆን ሞተ አምላክ ሰብአ አምላክ ስለ ሰው ሞተ በማለቱ የመሰነው ሉሉ ያሳያል። ተፈጸም ተፈጸሙ ስለ የሚሆኑ አገባቦች